ከቴሌብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘ ውሳኔ ሊሰጥ ነው። ብድሩን ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ምን እንደሚመስል አዲስ መረጃ ይፋ ተደርጓል። በሌላ በኩል ደግሞ ለፋይዳ መታወቂያ ደህንነት የሚውል የዲጂታል ሰርተፊኬት አገልግሎት መጀመሩን አውቀናል። አገልግሎቱ ከፍተኛ ቁጥጥር የሚደረግበትና በስልክ ብቻ መጠቀም የሚያስችል መሆኑ ተነግሯል። ሰላም፣ ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናቸው እየተከታተላቸው ው እንደምትገኙ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ግለሰቦች ዲጂታል መታወቂያቸውን ትክክለኛነቱና ደህንነቱ በተረጋገጠ መልኩ መጠቀም እንዲችሉ የሚያግዝ አገልግሎት ይፋ ተደረገ። የኢንፎርሜሽን መረብ ደህንነት አስተዳደር ለፋይዳ ዲጂታል መታወቂያ ትክክለኛነቱን ለማረጋገጥ የደህንነት የዲጂታል ሰርተፊኬት አገልግሎት ስርዓት ማዘጋጀቱን አስታውቋል። በዚህም አገልግሎት በፋይዳ ፕሮግራም ስር ለዜጎች የሚሰጠው እያንዳንዱ ዲጂታል መታወቂያ ትክክለኛነት ሊረጋገጥ የሚችል እንዲሁም ደግሞ ህጋዊ ተቀባይነት ያለው እንዲሆን ያስችላል ተብለዋል። ይፋ የተደረገው ዲጂታል ሰርቲፊኬት አገልግሎት የሰዎችን የግል መረጃ የመመዝበርና በሀሰተኛ ስም የሚወጡ መታወቂያዎችን ለመቆጣጠር አመሳስሎ የመስራት የማጭበርበርና የማንነት መረጃን አላግባብ መጠቀምን ለመከላከል ይረዳል ተብሎለታል። የፋይዳ መታወቂያን የጀርባ ክፍል ኪው አር ኮድ በቀላሉ በስልክ እስካን በማድረግ አጠቃ ላይ የግለሰቡን ሙሉ መረጃና ትክክለኛነት እንዲሁም ሕጋዊነቱን በቀላሉ የሚያሳይ የአሰራር ስርዓት መሆኑ ታውቋል። በተጨማሪ መታወቂያውን የሰጠው አካል ማን እንደሆነ በግልጽ እንደሚያስረዳ ተገልጿል። የፋይዳ ዲጂታል መታወቂያ ስርዓቱ አስተማማኝ፣ ደህንነቱ የተጠበቀና ከጥቃት የተጠበቀ መሆኑን ለማረጋገጥ የሚውሉ ዲጂታል ሰርተፊኬቶችን ለማምረት የሚውል የሩት ሰርተፊኬት መስጠት መጀመሩን በማስመልከት በዛሬው ዕለት መግለጫ ተሰጥቷል። በመግለጫው ላይ የተገኙት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ኢትዮጵያ የዲጂታል 2025 ስትራቴጂን በማገባደድ ዲጂታል ኢትዮጵያ 2030 ስትራቴጂን በይፋ መጀመሯን ገልጸዋል። የህዝብ አገልግሎቶች የፋይናንስ ተሳትፎና የኢኮኖሚ እንቅስቃሴዎች በታመኑ ዲጂታል ስርዓቶች የሚከናወኑበትን እድል እየፈጠረ ይገኛል ብለዋል። ዋና ዳይሬክተሯ አያይዘውም ለፋይዳ መታወቂያ ደህንነት የሚውል የዲጂታል ሰርተፊኬት አገልግሎት መጀመሩ ኢትዮጵያ ለእያንዳንዱ ዜጋ ደህንነቱ የተጠበቀ እምነት የሚጣልበትና ሁሉን አቀፍ የዲጂታል አገልግሎቶችን ለመስጠት ያላትን ቁርጠኝነት እንደሚያሳይ ተናግረዋል። የብሔራዊ ዲጂታል መታወቂያ ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ በበኩላቸው አገልግሎቱ ከፍተኛ ቁጥጥር የሚደረግበትና የደህንነት ማስጠበቂያ ዲጂታል ቁልፎች የሚፈጠሩበት እንዲሁም የሚንቀሳቀሱበት መሆኑን ገልጸዋል። እነዚህ ቁልፎች በዲጂታል መታወቂያው ላይ ያለውን የማንነት መረጃ ለመጠበቅ ጥቅም ላይ የሚውል የመተማመኛ ዲጂታል ፊርማ ለማዘጋጀት ይጠቅማል ሲሉ ተናግረዋል። የማንነት ስርቆትን ለመከላከል ትክክለኛ ግለሰብን የማስመሰል የማጭበርበርና የማንነት መረጃን አላግባብ መጠቀምን ለመከላከል ይረዳል ብለዋል። ይህም የኢትዮጵያን ዲጂታል ምህዳር ታማኒነት ለማጠናከርና የዜጎችን የዕለት ተዕለት ህይወት የሚደግፉ ዲጂታል አገልግሎቶችን አስተማማኝ መሰረት ለመገንባት ወሳኝ መሆኑን አቶ ዮዳሄ ገልጸዋል። በሌላ በኩል ደግሞ ከቴሌብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘ ውሳኔ ሊሰጥ መሆኑን ሰምተናል። ብድር ወስደው ያልመለሱ ደንበኞችን በህግ የመጠየቅ ሂደት ምን እንደሚመስል አዲስ መረጃ ይፋ ተደርጓል። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በህግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የህግ ባለሙያዎች ገልጸዋል። የኩባንያው የህግ ጉዳዮች አስተዳደር የስራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት በቅርቡ ባስተላለፈው የማስጠንቀቂያ ጽሁፍ የወሰዱትን ብድር የማይመልሱ ደንበኞችን በህግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። ጉዳዩን በሚመለከት አስተያየታ ኃላፊነታቸውን የሰጡ የህግ ባለሙያዎች ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ኢትዮ ቴሌኮም አሁን ከገጠመው ሁኔታ ትምህርት ሊወስድ ይገባል የሚሉት የህግ ባለሙያው አቶ ታምራት ኪዳነ ማርያም በርካታ ቁጥር ያላቸውን ደንበኞች በፍርድ ቤት በመክሰስ ማስወሰን ጫና እንደሚፈጥርና ለኩባንያውም ከባድ ይሆናል ብለዋል። ለወደፊቱም የቴሌ ብር ብድር ውሉ ውስጥ ዝርዝር የስምምነት ቅድመ ሁኔታዎችን በማስቀመጥ ማጠናከር እንደሚገባ አሳስበው ተገልጸዋል በፍትሐ ብሔር ስነ ስርዓት ህግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግን ይህንን ለማድረግ የህግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አንድ አይነት የህግ አንቀጾች ስለሚጠቅሱ የህግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩን ከባድ እንደሚያደርገው አስረድተዋል በመሆኑም የኩባንያው ደንበኞች በተመሳሳይ ውል ብድሩን ቢወስዱም የእያንዳንዳቸው ውል ራሱን የቻለ መሆኑን የወሰዱት የገንዘብ መጠንም የተለያየ መሆን በአንድ መዝገብ ለማየት ከባድ እንደሚያደርገው ገልጸዋል ራሱን የቻለ የተነጣጠለ መዝገብ መክፈት እንደሚያስፈልግ፣ ነገር ግን ተከታታይ መዝገብ በመክፈትና ጉዳዩን በተመሳሳይ ቀን በማየት በፍርድ ቤቶች ላይ ሊፈጠር የሚችለውን ጫና መቀነስ እንደሚቻል አስረድተዋል። ጉዳዩ ሊታይበት የሚችለውን ችሎት በሚመለከት ያብራሩት አቶ ታምራት ኢትዮ ቴሌኮም የፌዴራል ተቋም በመሆኑ በፌዴራል ደረጃ ባሉ ፍርድ ቤቶች ሊታይ እንደሚችል፣ ሆኖም ግን ገንዘቡ በጣም ዝቅተኛ ነው ከተባለ በማህበራዊ ፍርድ ቤት ሊታይ እንደሚችል ጠቁመዋል። በጉዳዩ ላይ አስተያየት ሰጥታቸውን የሰጡት ሌላው የህግ ባለሙያ አቶ ፍቃዱ አንዳርጌ በበኩላቸው ጉዳዩን ለየብቻ መዝገብ ከፍቶ መመልከት አስቸጋሪ ከሆነ በአንድ መዝገብ ሊታይ የሚችልበት ሂደት መኖሩን ገልጸዋል። ተመሳሳይ ውልና ጭብጥ ወደ ፍርድ ቤቶች ከቀረበ በኋላ ከጉዳዩ ክብደት አኳያ ክርክሩን ለመምራት ለፍርድ ቤት ከባድ ሁኔታ ሲፈጥር ክሶቹን በተለያዩ መዛግብት መመልከት እንደሚቻል፣ ነገር ግን የቴሌብር ጉዳይን በአንድ መዝገብ ማየት እንደሚቻል ተናግረዋል። በዋናነት ኢትዮ ቴሌኮም ብድራቸውን ያልመለሱ ደንብ ችግረኞችን ወደ ፍርድ ቤት የማቅረብ ህጋዊ መብትን በሚመለከት በርካታ ጥያቄዎች እንደሚነሱ ገልጸው ለዚህም ብድር የሚወስደው ግለሰብ በድረገጹ ላይ የሰፈሩ ውሎችን መስማማቱን ሲገልጽ ኩባንያው በውል መብት እንዲጠይቀው ካልመለሰም ከሶ እንዲጠይቀው መብት እየሰጠው መሆኑን የሚያመላክት ነው ብለዋል። የኤሌክትሮኒክ የገንዘብ ዝውውሮችን በሚመለከት በ2012 ዓ ም የወጣው አዋጅ በዲጂታል መንገድ የሚደረጉ ግንኙነቶች ከመደበኛው ግንኙነት ጋር እኩል መሆናቸውን ማስፈሩን የኤሌክትሮኒክ ሰነዶች በህግ ፊት የሚኖራቸው ውጤት በወረቀት ከሚቀርቡ ሰነዶች እኩል መሆናቸውን መግለጹን የህግ ባለሙያው አቶ ፍቃዱ አስረድተዋል። ብድሩን የወሰዱ አጠቃላይ ደንበኞች ቁጥር ከስምንት ሚሊዮን እንደሚበልጥ የገለጹት የኢትዮ ቴሌኮም ኮሚኒኬሽን ዳይሬክተር አቶ መሳዩ ብሸት ያልከፈሉ ደንበኞች ቁጥር በጣም ዝቅተኛ መሆኑን ተናግረው ትክክለኛ ቁጥራቸውን ግን ከመግለጽ ተቆጥበዋል። ኩባንያው ብድሩን የሚሰጥበትን ፕላትፎርም ማቅረቡንና ብድር የመስጠት ጉዳይ ግን የባንኮች በመሆኑ ጉዳዩ ወደ ህግ ሲያመራ ከባንኮች ጋር በጋራ የሚሰሩበት መሆኑን ገልጸዋል። ከስያሜና ከሚመለስበት ጊዜ አኳያ ባንኮች የተለያዩ ናቸው። ሆኖም በጋራ ስለሆነ የሚሰራው ሁለቱም አካላት እኩል ኃላፊነት አለባቸው ብለዋል። ኩባንያው ጉዳዩን ወደ ህግ የሚወስደው በምን ያህል ጊዜ ውስጥ ካልመለሱ ነው በሚል ለቀረበላቸው ጥያቄም ከማስጠንቀቂያው በኋላ ያለውን ምላሽ በመመልከት የሚወሰን እንደሆነ ገልጸዋል።